ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ነው። የዕለቱ ዜና ጉጃችን ጀምሯል። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረግ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆይ ደግሞ ግብዣችን ነው። በቅድሚያ ዋና ዋና ዜናዎችን አስቀድማለሁ። በትግራይ ሰራዊት አባላት ላይ የድሮን ጥቃት መፈጸሙ ተሰማ። በአፋር አዋሳይ ቀበሌዎች ሲንቀሳቀሱ በነበሩ የትግራይ ሰራዊት አባላት ላይ የድሮን ጥቃት የተፈጸመ በብልጽግና አገዛዝ ነው። የህወቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ብልጽግና ጦርነት እየከፈተ ነው ያሉ ሲሆን የፕሪቶሪያውን ስምምነት ማላውቀው ብሏል ማለት ተናግሯል። ዶክተር ደብረጽዮን ገብረ ሚካኤል ዛሬ ባደረጉት ንግግር አብይ አህመድ ህወሓትን አልቀበልም ብሏል፣ ከሃዲዎች ደግሞ ወደ ብልጽግና ወስዷቸዋል። እነ ጌታቸው የሚወክሉት ብልጽግና ነው። የትግራይን ህዝብ ሰራዊትና ማንኛውንም ሁኔታ በተመለከተ እንቅስቃሴ ሊያርጉ አይገባም፣ ሰራዊታችንና ህዝባችን ደግሞ እየተሰባሰበ ይገኛል ማለት ተናግሯል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ባህር ዳር ዙሪያና መተማ ቀጠናን ጨምሮ በተደረጉ ውጊያዎች ከባድ ጉዳት መድረሱ ተሰምተዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በጎንደር ተገኝተው ድሉን ተጠቀሙበት ሲሉ ተናግረዋል። አብይ አህመድ ጎንደሬዎች ከጎንደር ወደ ጎርጎራ ለመጓዝ በወታደር ታጅቦ ነው የሚንቀሳቀሱ ሲሉ ነው የተሰሙት። በዝርዝር እናየዋለን። የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽሟል መባሉን አስተባብሏል። የአፋር ክልል ይሁንታ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያወጣጣሉ ጊዜ አሰራሩ በትግራይ በኩል የሚፈጠረው ውከት ወይም አለመረጋጋት እንዲኖር በፍጹም እንደማይፈልግ ገልጿል። የክልሉ ጊዜ አሰራር ትላንት ያወጣውን መግለጫ እና የሁኔታውን ክስተት በተመለከተ ዝርዝር አዘጋጅተናል። የአሜሪካ ፕሬዚዳንት አውሮፕላን ወደሚያርፉበት የአየር ኃይል ሰፈር በተላከ ጥቅል በርካቶች ታመሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤር ፎርስ ዋን ወደሚቆምበት የአየር ኃይል ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸው አነጋጋሪ ሆኗል። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉ ሐሙስ ዕለት አስታውቋል። የሱዳን ወታደራዊ ጦር ግን እስካሁን ድረስ ምላሽ አልሰጠም። አርኤስኤፍ መግለጫ ያወጣ ሲሆን በምዕራብ ዳርፉር የሚገኘው የልፋሽር ከተማን ከተቆጣጠረ በኋላ ነው የሰላም ስምምነቱ ወይም የተኩስ አቁም ለማድረግ ዝግጁ ነኝ ያለው። አብራችሁ ስትቆዩ፣ እነዚህ ናይሎች ተሰማላችሁ። መልካም ቆይታ ያውላችሁ። በትግራይ ሰራዊት አባላት ላይ የድሮን ጥቃት መፈጸሙ ተሰማም። በአፋር አዋሳኝ ቀበሌዎች ሲንቀሳቀሱ በነበረው የትግራይ ሰራዊት አባላት ላይ የድሮን ጥቃት የተፈጸመው የብልጽግና አገዛዝ ነው ተብሏል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ብልጽግና ጦርነት እየከፈተ ነው፣ የፕሪቶሪያውን ስምምነት አላውቀውም ብሏን በማለት ተናግረዋል። ዶክተር ደብረጽዮን ዛሬ ባደረጉት ንግግር አብይ አህመድ ህወሓትን አላውቅም ብሏል። ከሃዲዎቹን ደግሞ ወደ ራሱ ወደ ብልጽግና ወስዷቸዋል። ጌታቸው ረዳ የሚወክሉት ብልጽግና እንጂ ትግራይን አይደለም። የትግራይ ህዝብና ሰራዊት ግን አሁን ላይ እየተሰባሰብ ነው ብሏል። ከሰሞኑ በተፈጠረ ወታደራዊ ውጥረት በአፋር ክልልና በትግራይ ክልል አዋሳኝ አካባቢዎች ግልጽ ውጊያ መደረጉን ቀጥሏል። የትግራይ ሰራዊት ወይም የቲዲኤፍ አባላት ወደ አፋር ክልል ገብተው ጥቃት በመፈጸም ቦታዎች መቆጣጠራቸውን ተከትሎ ትላንት በፌዴራሉ የብልጽግና አገዛዝ የድሮን አሳና የጀት እንቅስቃሴ ሲደረግ መዋሉን ነዋሪዎች የተናገሩ ሲሆን፣ ትላንት ምሽት ግን በትግራይ ሰራዊት ላይ የድሮን ጥቃት ተፈጽሟል። የቲዲኤፍ የመረጃ ምንጮች ለኢትዮኒውስ እንዳሳወቁት ምሽት ሰባት ሰዓት አካባቢ ሰራዊቱ ባረፈበት ቦታ ላይ ተፈጽሟል የተባለው ጥቃት የሰራዊቱ አባላት ላይ ጉዳት ደርሶባቸዋል። የድሮን ጥቃቱ የተፈጸመው ሰባት ሰዓት ተኩል በኋላ ነው ያሉን የመረጃ ምንጮቻችን የድሮን ጥቃቱን ሰራዊቱንና የውጊያ ቁሳቁሶችን በቀጥታ ማጥቃቱን ገልጸዋል። በዚሁ ጥቃት ታዲያ የሞቱና የተጎዱም አሉ ሲሉን የተናገሩት በዚህ ቀጠና አሁንም የትግራይ ሰራዊት አባላት በአፋር ቀበሌዎች እንደተቆጣጠሩ ሲሆን ጥቃቱ የተፈጸመው ከትግራይ ድንበር በቅርብ ርቀት ውስጥ በሚገኘውና የሰራዊቱ አባላት አርፈውበት በነበረው ቦታ ላይ ነው። በአካባቢው ራሱን የሰላም ኃይል በሚል የተደራጀው ኃይል ማጥቃታቸውን ተከትሎ የፌዴራል መንግስት በድሮን መደብደቡን አሁንም የፕሪቶሪያውን ስምምነት በመጣስ ቀጥታ ውጊያ መክፈቱን ያሳወቁት የመረጃ ምንጮቻችን በዋትና በሰራዊት አመራሮች እኩል ይሄ አዲስ ውሳኔ የሚፈልግ ጉዳይ ሆኗል ብለዋል። ይህ በእንዲህ እንዳለ የዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከብዙ ዝምታ በኋላ በቅርብ ጊዜያት ምንም አይነት አስተያየት ሳይሰጡ ቆይተው ዛሬ ወደ ሚዲያ ወጥተዋል። ዶክተር ደብረጽዮን ገብረ ሚካኤል ወደ ሚዲያ ወጥተው ባድረጉት ንግግር ፌዴራል አገዛዝ የፕሪቶሪያ ስምምነት በመጣሱ ወንጅለዋ ዶክተር ደብረጽዮን ዐብይ አህመድ ስምምነቱ ፕሪቶሪያን ፈራሚዎችን አላውቅም ያለ ነው። አሁን ላይ ህዋትን አላውቅም ነው እያለ ያለው ይህ ማለት ስምምነቱን አላውቅም ማለቱ ነው፣ በማለትም ዐብይ አህመድ በፓርላማ ያደርጉትን ንግግር ተችተዋል። ስምምነቱ ስለ ተብሎ የተፈጸመው የሚሉት ሊቀመንበሩ ስለ ህዋት ስለ ፌዴራል መንግስት ብለን ነው የተፈራረም ነው። እነሱን ሬድዋንን ላኩ እኛም ደግሞ እነጌታቸውን ነበር የላክ ነው። እነሱ ተወክለው ነው የሄዱት እንጂ ለግላቸው አይደለም በማለት ዐብይ አህመድ የፕሪቶሪያውን ስምነት ፈራሚዎቹ ሙሉ ያሉት ከኔ ጋር ነው። ማን ነው የፕሪቶሪያውን ስምነት አልተፈጸምም የሚለውም ሩትር ሪያኮ መቀሌ አይደለም፣ ፈራሚዎችም ከኔ ጋር ነው ያሉት በማለት በፓርላማ የተናገሩትን ጉዳይ አጣጥለዋል። ዶክተር ደብረጽዮን የተለያዩ ታጣቂ ኃይል የትግራይን መሬት ይዟል ያሉ ሲሆን፣ እነዚህ ኃይሎች የፌዴራል መንግስት ሊያስወጣቸው የነበረ የሚገባው እስካሁን ግን አላስወጣቸውም፣ ኃላፊነቱ ግን የሱ እንደነበረ በስምምነቱም ላይ ጠቅሷል። እነሱ ካልወጡ ተፈናቃዮች ሊመለሱ አይችሉም፣ የተሰደዱት ሊመለሱ አይችሉም፣ በአካባቢው ውስጥም ያሉ ነጻ ሊወጡ አይችሉም። እያደናቀፈ ያለው ራሱ ብልጽግና ማለት ወንጅለዋል። ጨምሮም፣ የቀድሞ ጓዳቸው አቶ ጌታቸው ረዳ የሚያደርገው እንቅስቃሴ የተቹት ዶክተር ደብረጽዮን ገብረ ሚካኤል፣ ህዝባችን ወደ ወራሪዎች ግቡ ልንላቸው አንችልም። ነጌታቸው እያደረጉት ያሉት ይህን ነው። ስለ ተፈናቃዮችና ስለ ትግራይ ግዛት አይመለከተውም። እሱ ብልጽግና ነው፣ ብልጽግና ነው የሚወክለውም። ከዚህ በፊትም ጌታቸው እዚህ ትግራይ ውስጥ ሆኖ ብልጽግና ሆኖ ሲያደናቅፍ የነበረውም እሱ የብልጽግና እንጂ የትግራይ ወኪል አይደለም በማለት ሞግተዋል። የፌዴራሉ የብልጽግና አገዛዝ መፍትሄ ብሎ የመጨረሻ የያዘው ውጊያ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል እኛ ግን ስምምነቱን ፕሪቶሪያ አይፈጸም ብለን ነው ያለነው። ከሁኔታዎች እንደምንረዳውና ሰዎችና ብልጽግና ከሚያደርጉት እንቅስቃሴ እንደምናየው እዚህ አካባቢ ሰላም እንዳይኖር እንዲረበሽና ጦርነት እንዲኖር ነው እየሰሩ ያሉት ማለትም ወንጅለዋል። ጨምረውም የትግራይ ሰራዊት በተመለከተ በጠቀሱት ነጥብ ላይ ሰራዊታችን ህዝባዊ ነው፣ ለደሞዝ ብሎ የገባ የለም አሁን ላይ ከዚህ በፊት አካሄዱ ትክክል እንዳልነበረ አሁን ግን አስተካክለናል ሲሉ ተናግረዋል። የትግራይ አመራሮችና ህዝቦቿ እየተሰባሰቡ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል ብሔራዊ ክደት የሆነ ጉጅል የደቡብ ትግራይ እንደ ምዕራብ ትግራይ ለመቀየር እየሰራ ነበር ማለትም ሲናገሩ ተደምጠዋል። ዶክተር ደብረጽዮን ገብረ ሚካኤል ይህን ንግግር ያደረጉት ለወይን ሚዲያ በሰጡት ቃለመጠይቅ ላይ ተቀንጭቦ በወጣው አጭር ቃለ መጠይቃቸው ላይ ነው። ብልጽግና ሽመኛ ሚኒስተር ስለዚህ ብልጽግና በር ወኪል ትግራይ ንኮነ ይክልል ብዛዕ ላኣለ ታይ ዘረ ናይ ትግራይ ብዛዕ ተመዛልቲ ታይ መልከቶ

በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና የፋኖ ኃይሎች መካከል የሚደረጉ ውጊያ ዛሬም ቀጥሏል። ባህር ዳር ዙሪያና መተማ ቀጠናን ጨምሮ በተደረጉ ውጊያዎች ከባድ ጉዳት መድረሱን የተሰማው የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ ደግሞ ጎንደር ተገኝተው እድሉን ተጠቀሙበት ሲሉ ተናግረዋል። ዐብይ አህመድ ጎንደሬዎች ከጎንደር ወደ ጎርጎራ ለመጓዝ በወታደር ታጅበን የሚንቀሳቀሱ በማለት ሲሆን እጅሉ ተሰምተዋል። በክሉ ከባህር ዳር ቅርብ እርቀቱ የሚገኙ መራዊና የስማላ ጊዮርጊስ ከተሞች የፋኖ ኃይሎች በከፈቱት ውጊያ በርካታ ወታደሮች ሲገደሉ ወታደራዊ ካምፖች ወድመዋል፣ ሲሉ የፋኖ የመረጃ ምንጮች ተናግረዋል። ጥቅምት 27 2018 ዓ ም የፋኖ ኃይሎች መራዊ ከተማ በከፈቱት ጥቃት ከሀያ በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዝ 12ኛ ኮር አስታውቋል። የፋኖ ኃይሎች የአገዛዙ ጦር ምሽግ ላይ የቦምብ ጥቃት በመፈጸም ነው ጉዳት አርሰናል ያሉት። በተመሳሳይ በሰሜን አቸፈር ወረዳ ኢስማላ ጊዮርጊስ ከተማ የፋኖ ኃይሎች በሌሊት በመግባት የአገዛዙ ጦር ካምፕን ማውደማቸውን ይሰማል። በዚህም ከሌሊቱ ሰባት ሰዓት ጀምሮ በፋኖ ተከፈተው ጥቃት ቁጥራቸው ቦሎ ያልታወቀ በርካታ የአገዛዝ ጡር አባላት ተገድለዋል ሲል አፋብ አስታውቋል። ባለፉት ተከታታይ ቀናት ውጊያ በተደረገበት የኢትዮ ሱዳን ኮሪደር አካባቢዎችም ዛሬም ውጊያ መቀጠሉ ተሰምቷል። በምዕራብ ጎንደር ወረዳ ደለሎ ቁጥር አንድ ደለሎ ቁጥር አራት አዲስ ዓለምና ሽመልጋሪያ በርካታ የጦር አባላት የተገደሉበት ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝመይሳው ካሳ ሁለተኛ ኮር በበኩሉ በምዕራብ ጎንደር መተማ ወረዳ ከታንጉር እናም ጓንግ አካባቢዎች ጨምሮ በቀጠናው በቀጠለው ውጊያ እድል እያደረግን ነው ማለት ውጊያውን መቀጠሉን አረጋግጠዋል። በዚህም በአንደኛው የውጊያ ግንባር ብቻ 34 ያገዛዝ ወታደሮች ተደምስሰዋል ሲል ነው አፋ ባክሎ ያስታወቀው። በተመሳይ በሰሜን ወሎ ዞን መቄትና ግዳን የተለያዩ አካባቢዎች በተደረጉ ውጊያዎች ከፍተኛ ቁጥር ያላቸው የአገዛዙ ጦር አባላት መገደላቸውም ተሰምተዋል። በመቄት ወረዳ በተደረገው ውጊያ ብቻ ከ2 በላይ የአገዛዝ ወታደሮች ተደምሰዋል ነው ያለው አፋፋ ሚሊክዝ። በተያያዘም በግዳን ወረዳ ሙጃና ወንዳቻ አካባቢ ከባድ ውጊያ መደረጉን ና አገዛዙም ተከታታይ የድሮን ቅኝት እያደረገ እንደሚገኘ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በሌላ በኩል የፋሲል ቤተ መንግስት እድሳት ለመመረቅ በሚል ጎንደር ከተማ የተገኙት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ጎንደሬዎች እድሉን ተጠቀሙበት ሲሉ ተደምጠዋል። ጎንደር ዳግም እየተወለደች ነው ያሉት አብይ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 ሀገር ማልማት መስራት ያስፈልጋል በጎንደር ከተማ የፋሲል ቤተ መንግስት እድሳት ምርቃት ትላንት ጥቅምት 27 2018 ዓ ም በዐብይ አህመድ እንደተከናወነ የታወቀ ቢሆንም ዐብይ አህመድ እና ሌሎች ባለስልጣናት ጎንደር ተጉዘው እንደነበረ በአገዛዙ ሚዲያዎች እኩል የተዘገበው ግን ዛሬ ጥቅምት 28 2018 ዓ ም ነው የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባበለ። የአፋር ክልል ይህንኑ በተመለከተ ያወጣው መግለጫ መሰረተ ቢስ ሲል አጣጣለው። ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ሆነ አለመረጋጋት እንዲኖር በፍጹም እንደማንፈልግ ቁልም ብሏል። በጄኔራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደርን ያለው ትላንት ሐሙስ ጥቅምት 27 ቀን 2018 ምሽት ላይ ባወጣው መግለጫ ነው። ጊዜያዊ አስተዳደሩ በዚህ መግለጫው ላይ ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውቁና የፕሪቶሪያውን ሰላም ስምምነት የሚያ ሲወስዱ ያላቸው እንቅስቃሴዎች እየተመለከተ መሆኑን አስፍሯል። የትግራይ ክልል ሆን ተብሎ ለመበጥበጥና እርስ በርስ ለማዳማት በአፋር ክልል ታጣቂዎችን በማደራጀት እንዲታጠቁ ምቹ ቦታ በመፍጠር በመደገፍና ተልኮ መስጠት እንቅስቃሴ እየተደረገ ቆይተዋል ሲል ጊዜያዊ አሰራሩ ወንጅሏል። የአፋር ክልል ሀራ መሬት በሚል መጠሪያ በሰጡት ቦታ ላይ የሚገኙት እነዚህ ታጣቂዎች ካለፈ አመት ወዲህ ተደጋጋሚ ትንኮሳዎች ፈጽመው መቆየታቸውን በመግለጫው አስፍሯል። ጊዜያዊ አሰራሩ ለዚህ በማሳያነት የተጠቀሰው ከከነባ እንዲሁም አባል አቅጣጫ በዚህ አመት ጥያቄዎች ተፈጽመዋል ያላቸውን ትንኮሳዎች ነው። ታጣቂዎቹ በዚህ ሳምንት ጊዜ አሰራሩ በደቡብ ትግራይ ራያ ዘቡና ራያ ጨርጨር ከህዝብና ከህዝብና ከባላብቱ ጋር የነበረውን የልማት ውይይት ለማደናቀፍ የሚያስችል ተግባራትም ሲፈጽሙ ቆይተዋል ማለት መግለጫው አንስተዋል። ታጣቂዎቹ እነዚህ ተግባራት ሲፈጽሙ የነበረው ከአፋር ክልል መጋሌ ወረዳ ቶንሳ ቀበሌ በመነሳት እንደነበር ጊዜ አሰራሩ በመግለጫው ጠቁሟል። የአፋር ክልል መንግስት ከትላንት በስቲያ ምሽት ባወጣው መግለጫው በህዋት ቡድን ጥቃት እንደተፈጸመበት የገለጸው ስፍራ የቱንሳ ቀበሌ ነው። ክልሉ በዚህ መግለጫው ጥባጫሪ ያለው የህዋ የመግባት ቡድን የአፋር ክልልን ወሰን ተሻግሮ በመግባት በቶንሳ ቀበሌ በሚገኙ ውርአና ሚልኪ በተባሉ ቦታዎች ላይ በንጹን አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ባይ ነው። የአፋር ክልል መንግስት ኮሚኒኬሽን ቢሮ አማካኝነት የወጣው የመግለጫ መሰረተ ቢስ ሲል ያጣጣለው የትግራይ ክልል ጊዜ አስተዳደር የተረገጠ የአፋር ወሰን የለም ሲል ጉዳዩን አስተባብሏል። ትላንት በስቲያ መግለጫው ችግር እየፈጠረ ያለው አካል መልሶ ከሳሽ በመሆን ያወጣውን እንደሆነ ጊዜ አስተዳድሩ ገልጿል። በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍ ፈጽሞ አንፈልግም ሲል ነው ጊዜያዊ አስተዳደሩ በመግለጫው ላይ ያሰፈረው። ድርጊቱ ለሁለቱ ህዝቦች ሰላማዊና ታሪካዊ እንድማማችነት እንዲሁም ጉርብትና የሚመጥን አይደለም ያለው የትግራይ ክልል ጊዜያዊ አስተዳደር የትግራይ ህዝብ ለመጉዳት የታቀደ እኩይ ተግባር በመሆኑ ግልጽ ነው ሲልም አክሏል። ጊዜያዊ አስተዳደሩ ይህን ቢልም የአፋር ክልል መንግስት ግን የሽብር ተግባር ፈጽሞብኛል ያለውን የህወሓት ቡድን ከጥፋቱ የማይማር እና ጠብ አጫሪ ሲል ኮንኖታል። የክልሉ መንግስት ከትላንት በስቲያ ባወጣው መግለጫ በአፋር ክልል የተፈጸመው ጥቃት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ ያፈረሰ መሆኑን ገልጾም ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የፕሪቶሪያው የግጭት ማቆም ስምምነት ሳይውል ሳያደር እንዲፈጸም በትላንት መግለጫው ላይ ጠይቋል። የትግራይ ክልል ጊዜያዊ አስተዳደር በትላንት መግለጫውም የፕሪቶሪያ የግጭት ማቆም ስምምነት በአግባቡ እንዲፈጸም አላስቻለም ሲል የፌዴራል መንግስትን ጭምር ወንጅሏል። የአሜሪካ ፕሬዝዳንት አውሮፕላን ወደሚያርፍበት የአየር ሰፈር በተላከ ጥቅል በርካቶች ታመሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ዋን ወደሚቆምበት የአየር ኃይል ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸውን ቢቢሲ ዘግቧል። በዋሽንግተን ዲሲ አቅራቢያ በሜሪላንድ የሚገኘው የጥምር ኃይሉ አንድሩ ጦር ሰፈር ጂቢኤም ቃል አቀባይ ጥቅሉ የተከፈተው ህንፃ ሰራተኞቹ ለቀው እንዲወጡ መደረጉንና የታመሙት የሕክምና ክትትል ከተደረገላቸው በኋላ እንደተሻላቸው ተናግረዋል። ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበር ስማቸው ያልተገለጸና በጉዳይ ላይ የሚደረገው ምርመራ በቅርብ የሚከታተሉ ያላቸውን ግለሰብ ጠቅሶ ዘግቧል። የአየር ኃይል ጦር ሰፈሩ የአሜሪካው ፕሬዝዳንት አውሮፕላንና ሰራተኞች የሚቀመጡበት ሲሆን ብዙ ጊዜ ፕሬዝዳንቱ ወደ ተለያዩ ሀገራት ጉዞ ሲያደርጉ የሚነሱትም ከዚህ የአየር ኃይል የጦር ሰፈር ነው ተብሏ። የጅቢኤ ቃል አቀባይ ምንነቱ ያልታወቀው ጥቅል የተከፈተበትና ከእርሱ ጋር የተገናኘ ሌላ ህንፃ ለጥንቃቄ በሚል ሰራተኞቹ ለቀው እንዲወጡ መደረጉን ገልጸዋል። አክሎም ወደ አካባቢው የአደጋ ጊዜ ሰራተኞች የተሰማሩ ሲሆን ስጋት የሚሆን ምንም ነገር እንደሌለ ማሳወቅ መደበኛ ስራቸው ተጀምሯል፣ ምርመራም እየተካሄደ ነው ብሏ። ሲኤንኤን እስካሁን ድረስ ያደረጉ ምርመራዎች ምንም አይነት አደጋ የሚያስከትል ነገር አልተገኘም ይላል። መርማሪዎቹ ከጥቅሉ ጋር አብሮ የመጣ የፖለቲካ ፕሮፓጋንዳ ጽሑፍ እየፈተሹ መሆኑም ተሰምተዋል። የታሸገው ጥቅል የከፈቱት ሰዎች ያጋጠማቸው ህመም ምንነትና ምን ያህል ጉዳት እንዳጋጠማቸው ግን እስካሁን ግልጽ አይደለም በማለት ቢቢሲ ዘግቧል። የሱዳን ፈጥኖ ራሽ ኃይል በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን ሐሙስ ዕለት አስታውቋል። የሱዳን ወታደራዊ ጦር ግን እስካሁን ድረስ ምላሽ አልሰጠም። አርስፍ መግለጫ ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሽር ከተማን ከተቆጣጠረ በኋላ ነው። በከተማ ዙሪያ ለ18 ወራት ከበባ ያደረገው አርስፍ ከበባው እንዲቆም የተባበሩት መንግስታት ተደጋጋሚ ጥሪ ችላ በማለት ለመሸሽ የማይችሉ ነዋሪዎችን ለረሃብ አጋልጧል ተብሎ ተወንጅሏል። በተባበሩት መንግስታት የሚደግፈው አለም አቀፍ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታ ሁኔታዎች መከሰታቸውን ማረጋግጧል። አርኤስኤፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶች በግለሰቦች ደረጃ የተፈጸሙ ናቸውን አምኖ አንዳንዶችን ማስሯል። እንደ ኤውሮፓያን አቆጣጠር በ2023 ነበር በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ጦርነት የተጀመረው። ሁለቱ ወገኖች በጦርነቱ ወቅት የተለያየ ተኩስ አቁም ሀሳቦችን ቢቀበሉም አንዳቸውንም ግን አልተገበሩትም። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬት ከሳውዲ አረቢያና ከግብጽ ጋር በመሆን ለሶስት ወራት የሚቆየ ሰብአዊነት ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ አቅርበዋል። የአርኤስኤፍ መግለጫ እንዳመለከተው የጦርነቱ አስከፊ ሰብአዊ ውጤቶች ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አገራቱ አራቱ ሀገራት ባቀረቡት የተኩስ አቁም ሀሳብ መስማማቱን ገልጿል። ቡድኑ የግጭቱን ዋና ዋና ምክንያቶች በሚፈታና ፍትሐዊ፣ ሁሉን አቀፍና ዘላቂ ሰላም ለመፍጠር ተገቢውን ሁኔታ በሚፈጥር መንገድ ውይይት እንደሚጠብቅ ማክሏ። የአሬሴፍ መግለጫ ከመሰጠቱ በፊት የሱዳን መከላከያ ሚኒስትር ሀሰን ካብሮን ማክሰኞ እለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ሰላም ለማምጣት ላደረገው ጥረትና ሀሳብ በብሔራዊ ቴሌቪዥን በተላለፈ ንግራቸው አመስግነዋ። ነገር ግን የሱዳን ህዝብ ከአሬሴፍ ጋር ለሚያደርገው ውጊያ ዝግጅቶች እየተደረጉ መሆናቸውን ማክሏ። ለጦርነት የምናደርገው ዝግጅት ህጋዊና ብሔራዊ መብት ነው ሲሉም ተደምጠዋ። በናይሮቢ የሱዳን ኤምባሲ ኃላፊ መሀመድ ኦስማን አካሽ ረቡለት ለቢቢሲ እንደተናገሩት በሀገሪቱ ጦር የሚመራው መንግስት ጦርነቱን ለማስቆም የሚስማማው አር ኤስ ኤፍ ከፈረሰ መሳሪያዎችን ካስረከበና መሪው ተጠያቂ ካረገ ብቻ ነው ብለዋል። ስለ ተኩስ አቁም ሀሳብ ምንም መረጃ የለኝም። የማውቀው ነገር የሱዳን መንግስትና የሱዳን ህዝብ ይህንን ሚኒሻ ለማሸነፍ ቆርጦ መነሳቱን ብቻ ነው ብለዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።